ሰበር መረጃ፣ የፋኖ መሪ የሚለው መቶ አለቃ ህግ ማስከበር ዘመቻ መንግስት በወሰደው ተሸኝቷን፣ እንዲሁም በደቡብ ወሎ ዞን ወረኢሉ ከተማን ወረና ብሎ እየገባው በዚሁ ተሸኝቷን ቃሪውን በምርኮኛ መልኩ እንዲህ ገቢ ተደርጓል ማለት ነው። ወዲ ቻና ቤተሰብ ተከታታዮች ሰላም ለሀገራችን፣ ዘረኝነት ዛሬኝነት ይውደም፣ እንዲሁም ሌሎች ጉዳዮች የምናነሳቸው ይኖራል። ኢሳያስ ለህዋት ትእዛዝ ሰጧን፣ ጀነራል ታደሰ ወረድ ከስልጣን እንዲወርድ ማለት ነው። እነዚህን ጉዳዮች ሁሉ እናነሳለን ማለት ነው። ወዲ ቻና ቤተሰብ ተከታታዮች አዲስ ሆነች ሰብስክሪብ በማድረግ ቤተሰብ ሆነ ዘንባ ክሮትን እንጠይቃለን። ወደ ቀዳሚ መረጃችን ቀጥታ እናልፋለን ማለት ነው። መቶ አለቃ ማናየ መኮንን የፋኖ መሪና አዋጊ የነበረው ህግ ማስከበር ዘመቻ መንግስት በወሰደው እስከ ተከታዮቹ ድረስ መቶ በመቶ ተደምስሷን መቶ አለቃ ማለት ነው። ውድ የቻናቢስ ሰዎች የሚቀድሙ ሰላም ይቅደም። በጦርነት የምናተርፈው የለም። ከመቶ አለቃ እስከ አስር አለቃ ምናምን አይጠቅምም። መንግስት ህገ ማስከበር ዘመቻ አጠናክሎ እየወሰደ ይገኛል። እንደ ሽሮ ድንፋታ የትም አያደርስም። ምንመለከተው በተለይ ሰሞኑ በአንክሮት እየተከታተሉ ነበር። እጅጋ ከተማሌ መከላከያ ሲወጣ ገቡና ፎቶ ተነሱ። ፖሰቶ ተቋጣጣርና አሉ ማዘጋጃ ቤቱን መቶ በመቶ አቃጥለው አውድመውት ወጡ። ይህ ነው የአማራ ህልውና ጉዳይ የምትሉት አሳፋሪ ጉዳይ ነው። የአማራ ህልውና ጉዳይ ማለት መሰረተ ልማቶች የማውደም ጉዳይ ከሆነ በጣም አሳፋሪ ጉዳይ ነው። ለዚህ ደግሞ አንዱ ማሳያና ዋነኛ መቶ አለቃ ማናይ መኮንን እስከ ተከታዮቹ ድረስ ተደምስሷል። እስከ ተከታዮቹ ማለት ነው። ሌላኛው ደቡብ ወሎ ዞን ወሬ ኢሉ ከተማ ወሬ ኢሉ ከተማ ገብተው ተቆጣጥረናል ብለው ፎቶ ተነስቶ ነበር። እንደገቡ በአድማ መከላከል ሳይወጡ በዛው ቀርቷን ቀሮች እንዲህ የምንመለከታቸው በምርኮኛነት መልኩ ገቢ እየተደረጉ ናቸው። ስለዚህ ሶሻል ሚዲያ የሚሰጠው ሽፋን መሬት የወረደው የሚታየው ሌላ ጉዳይ እየሆነ የመጣበት ሁኔታ ነው። ስለዚህ ለሀገራችን የሚጠቅመው ሰላም ብቻ ነው። ለሰላም ዋጋ ብንሰጥ የት ያደርሰን ነበር። ለዚህ ደግሞ ዋነኛ ማሳያው በደቡብ ወሎ ኦሪሉ የተወሰደው እርምጃ ተጠናክሮ ይቀጥላል። እነዚህም በምርኮኛ መልኮ ገቢ ተደርገዋል። ከዚህ ጋር ይዘን በተለይ በምስራቅ ጎጃም ዞን መንግስት አጠናክሮ አሁንም እርምጃ እየወሰድም እያሰለጠንም እያስታጠቀም ይገኛል። በምስራቅ ጎጃም ሶን በአሶ ሊበን ተብሎ የሚታውቀው ምንሾችን በደማቅ ሁኔታ አስመርቋል። በቹ ቀጠና ብቻ ማለት ነው። በዞ ከዚህ ጋር ልዩ ከሚያርቁ በቹ ቀጠና በአሶ ሊበን ቀጠና ላይ እነዚህ አስታጠቃ ሰለጠና አካባቢያቸው ሰላም ያደርጋሉ ቃሉ አካባቢዎችን ሰላም ያስጠብቃሉ ማለት ነው። ኢሳያስ ለህዋት ትእዛዝ ሰጧል። ያም ትእዛዝ ሰጠው ጀነራል ታደሰ ወረደ ከስልጣን እንዲወገድ ነው። በጣም የሚያሳፍር ጉዳይ ይህ መረጃው ያጋረ ጀነራል ጻድቃን ገብረ ትንሳኤ ነው። እናመሰግናለን፣ እጅግ በጣም እናመሰግናለን ማለት ነው። ስለዚህ አዚ ጋር አንድ ነገር ማንሳት ባንክሮት የሚያስፈልገው ማለት ነው። ህዋት የኢሳያስ ታዛዥ መሆኑ ነው። በህዋትስ በኢሳያስ ስር መሆኑን የሚያመላክት ጉዳይ ነው። ስለዚህ ህዋትን እያዘዘው የሚገኘው ኢሳያስ መሆኑ ነው። ይሄ ዋነኛ በዋነኛነት እዚህ ጋር መመልከት የሚያስፈልገው መንግስት በትግስትና በትግስት እየጠበቀ ነው የሚገኘው። የመጨረሻ ምላጭ እስኪሳብ ድረስ፣ ከዛ በኋላ መንግስት እርምጃ ከወሰደ ቀጥታ አስመራ ላይ የሚጀምር ይሆናል ማለት ነው። እርምጃ የሚወሰዱ ጉዳይ ለዚህ ደግሞ መንግስት በ ዘመኑ የደረሰበትን ቴክኖሎጂ በሙሉ እየታጠቀና አቅሙ የፈቀደውን እያደረገ ይገኛል። በርካቶችም ይህን በሶሻል ሚዲያ እያጋሩ ይገኛሉ። የደረሰበትን የትጥቅ ደረጃ ከራሽያ አምስተኛው ትውልድ የታጠቀው እየተባለም እየተመለክተን ነበር። ዋነኛው ለሀገራችን የሚጠቅመው ሰላም ነው። እርምጃ ከወሰደ ደግሞ በቂና በቂ የትጥቅ ዝግጅት እንዳለ ከመንግስት ብቻ ሳይሆን ከሌሎች ከአጋሮችም ተመልክተናል። ሌላኛው ጉዳይ በጣም ከውጭ ያገኘቱ መረጃ ነው። አርሴማ በላይነ የምትባል አሜሪካዊ ቴክሳስ ዳላስ ነዋሪ የሆነች እህታችን ኢትዮጵያዊ እንዴትና እንዴት እንደሞተች ሳይታወቅ ለሶስት ቀን ያህል በራሷ መኪና ውስጥ ሞታ መገኘቷ ነው። ኤምኤስ በመስራት ላይ የምትገኘች እህታችን እንግዲህ መጽናናት ለወዳጅ ዘመድ ዋና ለቤተሰቧ እንመኛለን። እስካሁን ድረስ እንዴትና እንዴት እንደሞተችም የተሰጠ መረጃ መግለጫ የለም። ፖሊስ እንግዲህ መረጃን ጥናት አድርጎ እንግዲህ ይፋ እንደሚያደርግ እንጠብቃለን። በራሷ መኪና እንግዲህ ከሶስት ቀን ቆይታ በኋላ ነው የተገኘችው፣ እዚሁ መኪና ውስጥ ማለት ነው። ፖሊስ ባደረገው እንትን፣ ስለዚህ በጣም መጽናናት ስለቤተሰባ እንመኛለን ማለት ነው። እጅግ የሚያሳዝን ጉዳይና ልብ የሚሰብር ጉዳይ ነው። እዚህ ጋር ይዘንቀታ። ሌላ መረጃ አለ። በደንበጫ ላይ በደንበጫ ከተማ ጤና ጣቢያ ጽህፈት ቤት ፋኖ እንግዲህ በመግባት ሾልኮ በማለት ነው የጤና ጣቢያ ጽህፈት ቤት አውድሞ ተወጧል። አይ እኔ የሚገርም የሚታገሉት ለአማራ ነው ወይስ ሌላ አጋር አካላት መሆኑ አንዳንዴ አጠያቂ የሆነ የመጣበት ጉዳይ እየተመለከትን ነው የሚገኘው። እጅግ የሚያሳፍር ጉዳይ ነው። የራሳቸውን ይህ የመሰረተ ልማት እያወደሙ የሚገኝበት ጉዳይ ነው። አሳፋሪና አሳፋሪ ጉዳይ ነው። በጣም የሚያሳዝን የሚያሳፍር ጉዳይ ነው። ሌላ ጠላ የሚሰ ዶክተር አብይ ዶክተር አብይ እዚህ ጋር ስራ ላይ ናቸው። እዚህ ጋር በጣም ማንሳት ነው የሚያስፈልጉ ተመልክተና ተመልክተናል እንግዲህ የገጠ ኮሪደሮችን ሲገነባ ወይም ደግሞ ሀንበርቾ ተራራ ላይ የሰራውን ስራ ጨርሶ ወዲሁም ሲመለስ ደግሞ ከውጭ ጉዳይ ሚኒስትር ጋር አግኝቶ ቆይታ እንዳደረገ። ስለዚህ እየሰራ ነው፣ ለሽርሽር አይደለም። ስለዚህ እንስራ አብረን እንራመድ የሚለው መልክት ማስተላለፍ ፈልጋሉ። በተናዘሉ እንኳን በተመለከትነው ቆይታዎች ሁለት ስራዎች ተሰርተዋል። በዚህ በቆይታቸው የገጠር ኮሊደር ልማትን ጎብኝቶ አስመርቀው አስረክበው ከተመለሱ በ በማእከላዊ ኢትዮጵያ ወይም ከአምባታ ዞኖች በተሰራው ቆይታ በኋላ ቀጥታ ከማን ጋር ቆይታ አያደረግም ከተመለሱ በኋላ የሳይበር ሪፐብሊካን የውጭ ጉዳይ ሚኒስትር ከሆኑት ጋር ዶክተር ኮስታቲኖ ጋር ቆይታ እንዳደረጉ መረጃች ወጥቷል። እስን ተመልክተና ማለት ነው። ስለዚህ እየሰሩ መሆንዎቹ በተለይ ደግሞ ልዩ ከሚያደርገው ሀምበርቹ ተራራሪ የተሰራው የደረጃ መውጫዎች ሁሉ በጠበቀ መልኩ ተጠናቆ እንግዲህ ለቱሪዝም ምቹ ማድረጉ ሌለኛው ጉዳይ እጅግ የሚገርም ሁኔታ ነው። ስለዚህ ለማታ ላይ ራሳችን እናተኩር። ይህ የገጠር ኮሊደር ሞዴሉኑ በበጎ አድራጎትነት የተሰሩት ማሳያ ናቸው። ሌላው ማህበረሰብ እንዲሳተፍበት ነው እንጂ ሁሉንም የገጠር ኮሊደሮች መንግስት እየዞረ የሚገነባበት አቅም መኖር የለበትም። ደግሞ አይጠበቅም። አቅጣጫ ማሳየት ነው። ሌላው ሜዳውና ፈረሱ ለማህበረሰቡ መሆኑ ግልጽ ማሳያ ነው። አንዳንዶች እንዲሁም እየተመለከቱ ነበረ በኮሜንት ለምን ወደ አማራ ክልል ኮሊደር አልሰራም? የገጠር ኮሊደር ሁሉንም የገጠር ኮሊደር መስራት አይቻሉም። ይዘወይ አንዲት ሞዴል ታሳያለሁ። ሁሉ ማህበረሰቡ እንዲሳተፍ ነው የሚፈቀደው ጦርነትን ትታ ሁላችንም ትጥቃችን ዘዝቀን ወደ ልማት ወገባችን አስረን ብንዞር ትልቅና ትልቅ ማድረግ እንችላለን። ውዴቻና ቤተሰብ ተከታታዮች ልማት ይቅደም፣ ልማት ይቅደም። ከነፍጥ የሚመጣ ለውጥ የለም። ለዚህ ደግሞ ፋኖ በግልጽ የምናወግዝበት ደንበጫ ጤና ጣቢያ ጽህፈት ቤት ያወደማችሁት፣ እጅጋ ላይ ማዘጋጃ ቤት ያቃጠላችሁት አሳፋሪ ድርጊት ነው። መኪና ማቃጠል ተራ አድርጋችኋል። ሌለኛው በጣም የሚገርመው ለምነው ሰጤ በጎጃምና ተሾማ አበባው አማራ ህዝባዊ ድርጅት ጎንደር ላይ አፈንግጦ የወጡበት ለምንድን ነው? ይህ ዓላማቸው አንድ ስላልሆነ ነው። የፋኖ ዓላማ አንድ አይደለም፣ መቶ ፐርሰንት። ለመኖ ሰጤ ከጎጃም ከነ ዘመና አፈንግጦ ወጣ። አሁን እረስ ባርሳቸው ነፍጥ እየተማዘዙበት እየተፈላለጉበት የሚገኝ ሁኔታ ነው። እንዲሁም ተሾመ አበበው ከአማራ ሕዝባዊ ድርጅት ጎንደር ላይ አፈንግጦ ወጣ። ጎንደር አሁን ሶስት ክንፍ ሰርቶ የሚገኝበት ነው፣ የአማራ ሕዝባዊ ድርጅት፣ የአማራ ፋኖ፣ ቢራዊ ኃይል እንዲሁም ደግሞ አሁን አፈንግጦ የወጣው ተሾማ አበበው በጎጃም ደግሞ ለመንወሰጥ አሁን አፈንግጦ እስከ ተከታዮቹ የወጣበት ሁኔታ ነው። ይህና ይህ መሰል ድርጊት ለአማራ አብጃውም ሁሉም ተሰባስበን ፊታችን ወደ ሰላም እናዙር፣ ልማታችን እናፋጥን። ስለዚህ መንግስት ህግ የማስከበር ዘመቻውም አጠናክሮ ይቀጥላል። አለቀ ይቀጥላል። በምርኮኛ ም ገቢ የሚደረጉ ልክ እንደ መቶ አለቃው ገቢ ይደረጋል።